አት በረኪና ኦርጂናል ጀተ ቀበቶ ኦርጂናል ጀተ ማልኩም በረኪና እና በመጨረሻ ላይ ጥርሱን አውልቃ ቡና በምቆሉበት ሰሀን እኔ እመኑኝ ማለት ነው ይቺ ልጅ ሰይድን አንድ ቀን ሽሮ መብሊያውን ሳታሳጣው አትቀርም። ይህን እንዳየሁት እኔ በሳቅ የለሁም። በቃ ሄንት ነው ንቅል ያደረኩት በቃ ድብርቴ ሁላ ነው የሚጠፋው አንዳንዴ። እና ዋይ ሰዎች፣ ወንዶች ካላቸው ማለት ነው ስታገቡ ሴት መርጣችሁ ማግባት አለባችሁ የምታከብር ስትናገራት ነገር የማትመልስ ለምን አንዳንዴ ስንመላለስ እሷም ላሰኛ ከሆነች ያው እንግዲህ ወንድ ለምን አልደፈር ባይነት አለ። የዚያን ሰዓት ምንድን ነው የሆነ ነገር ያደረጋትና ችግር ይፈጠራል ማለት ነው። ሰላም አለይኩም ወረህመቱላ በረካቱ እንዴት ናችሁ? ሰላም ብያለሁ። ቤተሰብ አማን ናችሁ ወይ? ደግ ናችሁ ወይ? ላይክ እያደረጋችሁ እና ሰብስክራይብ፣ አዲስ የሆናችሁ ማለት ነው ቤተሰቦች፣ እንግዲህ የሀዩን ጉድ እናንተው መመልከት ነው እንጂ እኔ ነው ብዬ አላስረዳም። እናንተ ዩ ልጋብዛችሁ ማለት ነው። ግን ሰብስክራይብ ላይክ ሳታደርጉ እንዳታርፉ። ወደ ሀዩን ሄድ እስኪ ጥርሱን እንዴት አወለቀችው፣ በደንብ ተከታተሉ እስከ መጨረሻው ማለት ነው ጥርሱ እስከሚወልቅበት ድረስ

ሽሮ መብለህን ካሳጣህ ደግሞ መፈጠርህን ትጠላለህ ማለት ነው። ወንድ ልጅ ሽሮ መብለውን ካጣ ከላስ በዚህ ሁኔታ ተዋለች። አተውም ይመስለኛል እንደኔ፣ እውነታው ይሄ ነው እና እስኪ እንግዲህ ዋናውን ፓርት እንዴት ጥርሱን እንዳወለቀችው በደንብ አድርጋችሁ ተከታተሉ። ላይክ ግን እንዳረሱ ቤተሰብ ኦገቲ ከበጅረ አኒ ቃመክያ ነንሱ ኩምታኒ ሴራ ብራንዴማ ገነማንካይ ናራዴማ ነራባ

አላሁ አክበር አቅነዘው ነበር ው ብትላችሁ፣ ተመልከቱ። አይጥ የሚገባበት በር መስሏል። ተመልከቱ፣ ገላገለች

ምላስህንም ወላሂ፣ ምንድን ነው የሚታየው? ወይኔ ወይኔ ወይኔ፣ ሀዩ ጥርሴን ወሰደች። ይገባሃል አላልኩም ነበረ? ስለዚህ እንደው ያደረገችው ማለት ነው። ሀዩ ጥርሴን ወሰደች። ሱመያን ብታገኘውማ የሞቀ ውሃ ነው። ስለዚህ ሱመያ አይፈረድባትም ማለት ነው። በሰላም ሀገር የሰው ልጅ ሰው በገዛጁ እሳት ውስጥ ይገባል። እሳት የሱመያ ቀልብ ነው ገባችሁ? የሱመያ ቀልብ ነው። አንዳንዴ በመልካም ሰው ላይ መጫወት እግር ሂዶ ሂዶ አርጉድጓድ ይከታል ይላል። ገባችሁ? የመልካም ሰውን እንትን አንድ ሰው የሚታወቀው ወይን ሲሄድ ነው ወይን ሲሞት ነው፣ መልካምና መጥፎነቱ። ስለዚህ አሁን የሱመያ ማንነት በደንብ አድርጎ ይገባዋል። እና በደንብ አድርጎ ስለሚገባው እዚህ ጋ ራሱ ተጸጽቶ ያለበት የሚወስነው ውሳኔ ያረጋግጣል፣ በቅርብ ጊዜ ማለት ነው። ስለዚህ ልብ ያለው ልብ ይበል ማለት ነው። እንግዲህ ወንድማችሁ አንዋርን ሰፕራይዝ፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የምታበረታቱኝ ምንትን ምትሉኝም አመሰግናለሁ። አዲሶችም እንድታደረጉኝ በትና ጠቃለሁ። ሰላሙ አለይኩም ወራሕመቱላሂ ወበረካቱ። ሀሳብ አስተያየቱ የእናንተ ነው። ይመቻችሁ።